ከሞዴል ቀነኒ አዱኛ አሟሟትን አስመልክቶ በዚህ ሰዓት የአዲስ አበባ ፖሊስ መግለጫ መስጠቱን ተመልክቻለሁ። ልትሞሸር ጥቂት ጊዜያቶች ብቻ ነበር የቀራት። ከህልፈቷ ከደቂቃዎች በፊት ቪዲዮ ሰርታም በቲክቶክ ገጿ ላይ አጋርታ ሶሪ በዚህ ብዙ ነገር ውስጥ አልፎ ነው በቃ ለዛ ውሳኔና ለዛ ነገር የሚደርሰው ነው። ብትችሉ እህቶቻችሁን ለመረዳት ጓደኞቻችሁን ለመረዳት፣ ቤተሰቦቻችሁን ወንድሞቻ ሌሊት ላይ ከአምስተኛ ፎቅ ላይ ራሷን አጠፋች የማይመስል የሞዴል ቀነኒ አዱኛ አሟሟትን አስመልክቶ በዚህ ሰዓት የአዲስ አበባ ፖሊስ መግለጫ መስጠቱን ተመልክቻለሁ። በሟች ሞዴል ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራ መሆኑን የገለጸው የአዲስ አበባ ፖሊስም በለሚኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት አንድ ከሌሊቱ አስር ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያት ምክንያቱ ባልታወቀ ሁኔታ ወድቃ ለህክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ አልፏል ብሏል ፖሊስ። ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ላይ ፖሊስ በቤት ውስጥ የነበረውንም ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በመዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለህዝብ ይፋ እንደሚያደርግም ይህ የፖሊስ መግለጫ አሳይቷል። በዚህ ልክ አንድም ቀን ቪዲዮ ሰርች ፖስት አደርጋለሁ አላውቅም። ግን አይድ በቃ ይህንን ፖስት አደርጋለሁ። አንዳንድ ጊዜ ከጎናቸው ያለውን ሰዎች ግን ለመረጋት እንደዚህ ካሜራ አስቀምጬ ነው እንደዚህ ፊት ማለት ነው። በጣም ከባድ ችግር እንኳን ቢገጥመኝ ችግር ገጥሞኛል ማንም ፊት ማንም ፊት ማለት ነው እና አንዳንድ ጊዜ ችግር ገንዘብ አይደለም ችግር የሆነ ሀብት ወይ የሆነ የሆነ ቁስ ነገር አይደለም ችግር በጣም ብዙ ችግሮች ወይ ደግሞ በጣም ብዙ የሆነ ፋይት የምታደርጉት ነገር አለ በህይወታች ውስጥና ይህም ቪዲዮ እንደዚህ ያወሮ ባል ቀርጸው ደስ ይለኝ ነበረ ግን አወራ ያደረገኝ ምንዶ ታውቃላችሁ አሁን ዛሬ ሞተች የተባለችዋለች ምስኪን እግዚአብሔር ነፍሷን በአፀደ ገነት ያኑ እግዚአብሔር ቤተሰቦቿንም ያጽናና። ጠፋ በኋላ ለምን ራሱን አጠፋ ምናምን አትበሉ አይባልም፣ ለዚ እግዚአብሔር ምክንያቱ በጣም ብዙ ነገር ውስጥ አልፎ ነው በቃ ለዛ ውሳኔና ለዛ ነገር የሚደርሰው እና ብትችሉ እህቶቻችሁን ለመረዳት፣ ጓደኞቻችሁን ለመረዳት፣ ቤተሰቦቻችሁን፣ ወንድሞቻችሁን ለመረዳት ሞክሩ። አብዛኛው ጊዜ የአበሻ ባህሪ ያስጠላል።

የራሳችሁ ሰው የሆነ አለ አለን የምትሉ ሰው ራሱ ያንን ነገር አንደርስታንድ አያደርግልህም። እኔ በቅርብ ጊዜ የገጠመኝን ነገር ነው የምነግራቸው። በቅርብ ጊዜ ማለት አንድ ቀን ታይቸ በቃ ብዬ በጣም ሌሊት ላይ ነው አስቦት ከሌሊት ላይ ነው ከስሜት ለምን እንዳስተናገርኩ ግን በጣም ከባድ ስሜት ተሰማኝ፣ ከፋኝ፣ አዘንኩ ምናምን እና አንዳንድ ጊዜ የምትሉ ሰው ራሱ እህት ሊሆን ይችላል ወንድም ሊሆን ይችላል ጓደኛ ሊሆን ይችላል። በቃ ቤት የራሳችሁ ፋሚሊ እህት ወንድም ራሱ ሊሆን ይችላል። ግን የእናንተን ችግር መረዳት እናንተ ያላችሁበትን ሁኔታ ማየት አይፈልጉም። አይስር አይፈልጉም። እናንተ ስትስቁ ብቻ ነው ማየት የሚፈልጉት። ልባችሁ ውስጥ ያለውን እውነት ማየት አይፈልጉም። ልባችሁ ውስጥ ያለውን ሁኔታ እና እናንተ ያላችሁበትን ችግር ምናምን ማዳመጥ አይፈልጉ አይፈልጉ በቃ ሶ እናንተ ስትደሰቱ እናንተ ስትስቁ ብቻ ነው አብሯችሁ መሆን የሚፈልገው። ልክ እናንተ ሲደብራችሁ እናንተ የሆነ ችግር ሲገጥማችሁ ና ከእናንተ ጎን መቆም አይፈልጉም። ከእናንተ ጋር ማውራትም ጓደኛ መሆን አይፈልጉም። እና ትልቅ የሆነ ሌብል ላይ ያሉ ሰዎች ራሱ ይከፋሉ፣ ያዝናሉ፣ ግራ ይጋባሉ። ብዙ የስሜት መለዋወጥ ይገጥማችኋል። ፕላስ ደግሞ እንደዚህ አይነት ሁኔታ ውስጥ በምትሆኑ በሰዓት ሰይጣን ምን ያህል ሕይወታችሁን ሊያሳጣችሁ እንደሚፈታታናችሁ ልነግራችሁ አልችልም። በጣም ነው የሚፈ በጣም ማለት ነው በቃ ከምላችሁ በላይ እና በምን መንገድ ሄዳችሁ ራሳችሁን እንደምታጠፉ እስክትመኙ ድረስ ነው። በመንፈሳዊ ህይወታችሁ ጠንካራ ካልሆናችሁ በስተቀር በጣም ነው የሚፈታተናችሁ። በጣም እና ብዙ ራሱን ለማጥፋት የሚሆን ህይወቱን በቀላል ህይወቱን ጥሉ ለማድረግ እዛ ጀርባ እናንተ በምታደርጉት ነገር ጀርባ ምን እንዳለ አያውቁም። አያውቁም ምክንያቱም ማወቅ አይፈልጉም። እና እናንተም ታፍራላችሁ። ያላችሁበትን ችግር ላችሁ ለመናገር ልበት አይነው ሁሉም የራሱ የሆነ ህመም እና የሚያስተናግደው ነገር አለ። ምናምን ከገንዘብ በላይ የሆነ ነገር አለ። በጣም የእህቶቻችሁን የወንድሞቻችሁን ስሜት ለመረዳት ሞክሩ። ምክንያቱም በቃ በዛ ቅጽበት ነው እራሳቸውን የሚያጠፉት፣ በዛ ቅጽበት ነው በጣም ደካማ የሆነ ስሜታቸውን መቆጣጠር ሲያቅታቸው እራሳቸውን መቆጣጠር ሲያቅታቸው ሴጣንን ፑሽ ያደርጋቸዋል። እና ሴጣን ፑሽ ሲያደርጋቸው ሄዶ እራሳቸውን ለማጥፋት አትሊስት አይዞሃችሁ ለማለት ወይ አይዞች በቃ ያልፋል ምናምን ለማለት ራሱ ፈቃደኛ አይደላችሁም። እና በጣም ብዙ ሰው በዚ አይነት ሁኔታ ውስጥ ያልፍ እና ራሱን ያጠፋል ሄዶ እና አይጀስት ሪከርድስ ቪዲዮ በጣም ስለተሰማኝ ነው በቃ የዚች ልጅ አሟሟት ያሳዝናል ምናምን የእውነት ራሷን አጥፍታ አይ ፊል ባል። ምክንያቱም እኔ ብዙ ጊዜ እንደዚህ አይነት ስሜቶች ና ስላስተናገድኩ ነው። ሌሎችም እንደዚህ አይነት ስሜት አስተናግደው ራሳቸውን ብዙ ወጣቶች ስላሉ ነው። ና አንዳንድ ጊዜ በምትታገሉበት ሰት ትደክማላችሁ። ና በዛ ድካም ውስጥ በዛ ሁኔታ ውስጥ ሆናችሁ ስሜታችሁን አብሯችሁ ያለው ሰው መረዳት ሲያቅተው በቃ ጋይዝ፣ ልትሞሸር ጥቂት ጊዜያቶች ብቻ ነበር የቀሯት። ከህልፈቷ ከደቂቃዎች በፊት ቪዲዮ ሰርታም በቲክቶክ ገጿ ላይ አጋርታለች። በቪዲዮ ላይ የነበራት ፈገግታ ከደቂቃዎች በኋላ ህይወቷን ሊያሳጣት የሚያስችል አንዳች ምክንያት ይኖራታል ተብሎ የሚያስገምትም አልነበረም። ነገር ግን ቪዲዮን ከለጠፈች ከሰዓታት በኋላ ህልፈቷ ተሰምቷል። ባሌ ተወልዶ አሰላ ያደገውና ደርቤላላና ላላና ቢሊሌ በተሰኙ ሙዚቃዎች በህዝብ ዘንድ ተወዳጅነትን ያተረፈው ታዋቂ ወጣት የኦሮምኛ ሙዚቀኛ አንዷለም ጎሳ የፍቅር አጋሩ የሆነችውና በቅርቡ ልትሞሸር እንደነበር የተነገረላት ወጣቷ ቀነኒ አዱኛ በድንገት ሕይወቷ ማለፉ ሲሰማ ብዙሃኑ ማስደንገቱን እሙን ሆኗል። ከፎቅ ላይ ወድቃ ሕይወቷ እንዳለፈ የተነገረው ቀነኒ በምን ምክንያትና እንዴት ከፎቅ ላይ ወድቃ ልትሞት ቻለች የሚለው ጉዳይም የብዙሃኑን ኢትዮጵያውያን ትኩረት የሳበ ሆኖ አግኝተናል። ይህንኑ ትናንትና ለልደቷ ብላ ሜካፕ ስትሰራ የነበረች ሴት ቪዲዮ ፖስት ስታደረግ የነበረች ሴት ለሊት ላይ ከአምስተኛ ፎቅ ላይ ራሷን አጠፋች። የማይመስል የማይመስል ለምን አጠፋች? አጥብታም ከሆነ ምን ተብላ ምን ተደርጋ? በዛን ሰዓት ግን እኔ እንደሚጠረጥረው ታገላ ነው የተወረወረችው ከፎቁ። ስለዚህ አፓርትመንቱ ካሜራ ካለው ካሜራ በደንብ መጣራት አለበት። ከዛ ውጭ ደግሞ ጎረቤቶች፣ የበፊት ላይፋቸውን ከባሏ ጋር እንዴት ነበር ይጨቃጨቃል ወይ ይደባደባል ወይ የምለውንም ጭምር መጣራት አለበት መጣራት አለበት። ራሱ አላጠፋ ሲሚያ ጭራሽ አይመጣውም አይመጣውም እኔ አቃ